ግቢ እየነገርኩሽ። ም ምሩ እንዴት ነሽ? አሁን ደህና ነኝ። ሰኒ እሺ በቃ አሁን ተነሽ ወደ ቤት ንድ ናሚ። ወይ እናቴ ማሚ ምን አለች? ምንም አረግችኝ፣ እሷ እናትነቷን ብቻ ነው የተቆጣችኝ። በቃ አሁን ተነሽ ወደ ቤት ንድ ግን እኮ ናሁ ማለ ምን እዚህ አታድሩም? አይ ሰኒ ተይ፣ ቤታችን ይሻላል። ናሚ ከቤተሰብ ጋር አጣለሁ አይደል? እሺ በቃ

አሁን እሱ ማስቡን ትምን ወደ ቤታችን ሂድ። ሰኒ ረድ ጠሪለን። እሺ፣ በአፑል ሞክር። ናሁም የዚህ አካባቢ መኪና የለም። እሺ፣ ቆይ ታዲያ ምን ተሻለ? ወይ ለቅዱስ ልደውለት? አዎ፣ እስኪ እዚህ አካባቢ ከሆነ ደውለት። ሄሎ ቅዱሴ፣ የት ነህ? አረ በሰላም ነው።

አይ እንዲሁ ምሩን አመማትና ሐኪም ቤት እንድትወስደን ብዬ ነው። አዎ እኛ ቤት ነን። እሺ እሺ ና። ቅዱስ ቤቱን ያውቀዋል። ግን አዎ ለካ ይሄን ቤት አያውቀውም። እሺ ቅምልሽ ልደውልለት

እንዴት ነሽ? ደህና። ክብሩ ይስፋ። ሰዎቹ የሉም እንዴ? ዛሬ አራሉ ውስጥ ነው ነው። ወንድም ያለ እንዴ? ማን ኪራን ነው? አዎ። አረ የለም እባክህ። እኔ ምል ግን እሺ። አንቺ ምትኝ ኪራ ነው እንዴ? ኪራ? ምን ኪራ ነው ወይ ያባትህ ልጅ! ስለምንድነ የምታወሪው? ያምሻል እንዴ?

እኔ ነገር እንደ ጠላት ጥንስስ ማሳደር አልችልም በቃ ስታውራ ሰምቻለሁ ማለ ማለት አውቄያለሁ ማወቂያ ማወቅ ያይንሳሽና ምንድን ያወቅሽው አባትህን እንዳገኘ ሆኖ ኧረ አንዳች ነገር ያገኝሽ ያምሻል ዲ አንቺ ሴት ቁጭ ብለሽ ምላውራ የሚለውን ነገር ነው ዲምታስቢ ቆይም እናንተ ያዙኝ ልቀቁኝ አልክ ምን ስለተነካብ ነው አንቺ ሴት ምንም የተፈጠረ ነገር የለም ዝም ብለሽ በባዶ ሜዳ እንደጠገበ አህያ ዝም ብለሽ አትፈንጥሺ እንደ?

እኔ ላይ እያ ይሄ እኮ ነው ችግርሽ። ሰው ያለሽን ሳይሆን ጆሮሽ መስማት የፈለገውን ነገር ነው መስማት የምፈልገው። ይሄ ደግሞ በጣም አሰልች ነገርች ነው። ምና እንደዚህ አንገበገበው አንቀጠቀጠው እኮ የሆነ ነገርማ አለ። የሆነ ነገር አለ። ከኔ ከኔና ምንም አይደበቅ፣ እደርስበት። የለ እንደ እንዴት እንደዚህ እንዳረገግ ኧረ ክብሮም

እኔ ምልሽ፣ መቼ ነው ቤት የቀየሽ? ትንሽ ቆየ፣ ቆየ ማለት አንድ ሁለት ሳምንት። ሁለት ሳምንት ነው ቆየሁ? የምትይው እንኳን ሁለት ሳምንት አንድ ቀን ሚያል ቆያለ አደለም? እንደ እሱስ ልክ ነሽ። ግን በሰላም ነው? በሰላም እንዲ ለውጥ አስፈልጎ። ከልብ የመነጨ ለውጥ እኮ ጥሩ ናው። ተኛች? ተኝታለች

ሰውነቷ ስለዛለ ቶሎ ቶሎ እንቅልፍ ወስዳት። ሐኪም ቤት ብትሄድ እኮ ጥሩ ነበር። የእሷን ባህሪ እያወቃችሁት፣ አልሄድም ብላ ድርቅ አለች። ይሄ ነገር ግን በጣም አሳሳቢ ነው። ቶሎ ካሄዳችሁ በኋላ መዘዙ በጣም ከባድ ነው የሚሆነው። ግን ሐኪም ቤት ብትሄድ ጥሩ ነበር። የእሷን ፀባይ የምታውቁት አደለ? አልሄድም ብላ ድርቅ አለች። ግን በጊዜ መታየቱ በኋላ ከሚመጡት ጦሶች መፍትሄ ይሆናል። ምን ማድረግ ይችላሉ? እምቢ አለች እኮ። እሱስ ምንም አታደርግም

ግን ደና ናቸው አይደል? አሁን ቅዱሴ ደና ነው። ለችግራችን ጊዜ ጠራ ነህ። አረ በፍጹም እንደዚህ ለመከራ ጊዜ ስንቅ ልሆናችሁ እንጂማ ለደስታችሁ ማንም እኮ አለ። አረ ተው እንደዚህ ብለማ በደስታ የሚደሰተውን ወዳጅህን ውለታውን አታሳንሰው። ታይ እኔ እንደዛ አላልኩ። እና ታዲያ የሆን ነገር ቅመሷ። ምን ላምጣ? እኔ አሁን ስትደውሉ ነው ምግብ በልቼ ቡና ከፌር ሙዚቃ የጠጣሁት። እኔም አሁን ነው ከክብሮም ጋም ሳይበላሁት። ስለዚህ በቃኝ። እሽ እንግዲህ እንደዛ ካላችሁ

መቼ አላግደረደራችሁ። አንተ ዋ በኋላ እስከነ ቡናው እንዳናዝህ። እኔ ልሂድ በቃ ምሩን፣ ጨርሶ ይማራት እንዴ፣ ትንሽ አትጫወት። የቤት ልጅ እንዳልሆንኩ ታውቃለህ። ልሂድ እባክህ። እሱንማ ሀገር ያወቀው ጉዳይ። ቻው ሰኒ። እሺ ቅዱስ ቻው። እና ቅዱስ ልሸኛ። እሱ የተቀደሰ ሀሳብ ነው። በቃ መጣሁ። እሺ፣ እስከዛ ተጫዎች እንዳይደብርሽ። እሺ፣ በቃ ሂድ።

ሄሎ ወየ ሰኒ፣ እንዴት ነሽ? ምነው ደግሞ እመጣለሁ ብለሽ ክብሮን ብቻ ወላቅሽው? አይ አሁንማ እኮ በቃ የቤትም ቤት እየሆንን ነው። ወይ ማንም የለም። ምነው ሚስጥር ነግርኝ ሰኒ፣ ምን ሆነሽ?

ምን አጋጥሞሽ ነው? ቆይ እና ምንድን ነው? ንገሪኛ። ምሩ? ምን? ምሩ ምን ሆነች? እሺ። የት ሆስፒታል ናችሁ? የት ቤት? አንቺ ጋር ወይስ? እሺ በቃ መጣሁ። ወይኔ አምላኬ?

ስትወርቅ ተጎርታ ይሆን። እንዴት እዚህ ምን ትሰሪያለሽ አንቺ? እኔ እና እዚህ ጋ ከንች ሌላ ሰው አለ? አይ የለም። እና ምን እያደረግሽ ነው ደግሞ? ማነው ከግቢ እንድትወጪ ይፈቀደልሽ

ማንም አልፈቀደልኝም። እና እንደ ባለፈው አይነት ነገር እንዲፈጠር ነው እዚህ ወጥሽ የተጎለጥሽው? እና ቤት ማንም የሚያጫውተኝ ሰው ሳጣ እኮ ቢያንስ እዚህ የሚጫወቱ ልጆች ላይ ብዬ እኮ ነው። ትሰሚኛለሽ? አንቺ ጦሰኛ ከቤት እንዳትውጭ እሺ? ከወጣሽም ደግሞ ግቢ ውስጥ ብቻ እሺ? በቃ ቤተነሽሻው ነው ወንቨርሽን ይዘሽ

ትሰሚኛለሽ? ስመለስ ውጭ እንዳላገኘሽ ጦሰኛ። ደግሞ እዚህ አንድ ሰው መኪና ውስጥ ገብታ ጉድ አድርጋኝ ነበረ። እኔ የምልህ ወይዬ፣ ቅዱሴ ከምሩ ጋር ሰላም አይደላችሁም እንዴ? አረ ሰላም። ምን ነው? አይ ለብቻችን እናወራብ እየኮን ይዥ ወጣውት። ምንድን የተፈጠረው እስኪ ንገረኝ። ይኸውልህ ቅዱሴ

ምሩ የልብ ኬዝ እንዳለባት ቤተሰብ አቅም እንዴት ማለት የምሩ ውሳኔ አልነበረም። ያን እንጂ ከባድ ውሳኔ ነው የወሰናችሁት። ቤተሰቦች የልጅ እንደወልድ በጣም ይፈልጋሉ። ምሩ ደግሞ አሁን ባለችበት ሁኔታ መውደድ ማይታሰብ ነገር ነው። በዚህ መሃል ነው እናቴ ካልወ ልጅ ብላ ስታስጨንቃ ትነቱ የነገረቻት እና እናት ምን አለች? በጣም የተናገረች ደግሞ ከእኔ በላይ ምሩን ሳትናገራት አትቀርም።

ከባድ ነው ግን እናት ምንም ብትናገር እውነት አላት። ያው ስለተናደደች ነው። አላቅም፣ ቅዱሴ አሁን ጭራሽ ፋዘር ሲሰማ ሯንዳ ነው የሚያደርገው። እሱማ አጥፍተሃል፣ ግን ደግሞ አሁን ጥፋትን እንዴት አድርገ ማረም እንዳለብህ ነው ማሰብ ያለብህ። እረ አሁን ማኔ ነው የፈወዘችን። አይዞ፣ በቃ ብራዘር፣ ህይወት እኮ እንደዚህ ነች። አንዳንዴ እንደ ቢንጎ ወጣ ትፈወዛለች። ይውል ኖርን፣ አትጨነቂ ከምላት ገዳሜ እጄ እንዲምራት ብጸልይላት ይቀለኛል።

አሁን መጀመሪያ ሚስትህን ተንከባከባት። በተቻለ መጠን አታስጨንቃት። ምሩ እኮ ማለት የምትጨነቅበት ነገር ብታጣ ምግብ ስንበላ እንጀራውን ሳኝኮ ምን ይሰማ ይሆን ብላ የምትጨነቅ ሴት ናት። እንዴት? እውነቴን እኮ ነው የምልህ፣ ልጅቷ ጭንቀት በጣም ነው የምትወዱ። እንደውም ል እሷ ስም ሀሳቤ ነች ነው ማባል የነበረበት። ሳቅ። አንተ እኛም እስከምንሰበሰብ እንደዚህ አድርጎን ነበር። አረባክቶ፣ ወይ በእናትህ፣ አሁን እኔን ቡና ጋብዘን።

ያንተ እሱ ደግሞ በል አ ይቅርታ እናቴ ቆየሁብሽ። ኧረ አልቆይህም ገና እንደመጣሁ ነው። የመጣው መንገዱ እኮ የሌለ ክራውድድ ሆኖብኝ ነው። ኧረ ማለት ገና እንጃ ሰኔ አለች። ወይኔ ድጋሚ ደሞ ወረደ

እጆኛ ጠፍቶ በፍለጋ መሸበትና ሰው ይገባ። ከዛ ኪራይ ናየሁት ወደደችው ወደዳት ይዟ ጠፋ። በሌሊቱ ጽናት መጣች ድንገት አየችን። ከዛ ጽናት ተቆጣች እ

ደሞ ግጥም ደራሲ ሆነሽልኛል እባክሽ እንደውም አዲሱም መዝሙር ቆይ ልበልሽ ዛዛ ድጋሚ ዚ እንዳትጮይብኝ ቆይን የምለ ጽናት ተቆጣች ስቲን የሰማሽ ቆይ ምን አደረግኩኝ እኔ እኮ መዝሙር እየዘመርኩኝ ነው እንዲሁም ልንገርሽ ጨለሌ እኔ ጽናትን ቦን ምን እንደማድረግሽ ታውቂያለሽ እንደ ስጋ ዝልዝል አድርጌ እንደ ቋንጣ ስቅል አድርጌ ቀርጥፍ አድርጌ ነበር ምበላሽ ጨበሪት ግን ለምንድነው እንደዚህ የምታስፈራሪኝ ማ እኔ አንቺን ማስፈራራሽ

አንችቺ ምን ፊት ይዘሽ ታስፈሪያለሽ? አልተባልሽም? እሺ፣ ግን እኮ ጽናት እዚሁ ተጫዋቺ፣ ከቤት እንዳትወጭ ብላኝ ሄደች። እና ተጫዋቺ ነው እንጂ እንደዚህ ጋልቢ ተባልሽ እንዴ? እሺ፣ ቆይ ምን ላድርግ? ምን አድርጊ ነው የምትይኝ እንዴ? ጥሩ ላይ ነሽ እባክሽ። ማንንም መስማት እንዳለብሽ ታውቂያለሽ። አንቺን ብሎ በሽተኛ! ደግሞ አይ እኔ እኔም በሽተኛ ይቅርታ።

ኤምሲ Real Estate እስከ ሁለት ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር፣ ቅድመ ክፍያ 60% የባንክ አማራጭ ያላቸው ወጪ የሆነ ያከፋፈን ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩ

ፈጥነው ቤት ሆን የድሎ ያርቡ ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን ዲኤምሲ ሬል ስቴት እንደተኛሻት አዎ ሰውነቷ ግን በጣም ቀዝቅዟል የሚለበስ ነገር ደረጉላት እሷ ኩሽ ያትልም እንጂ ታውቂያት የለ በግድ ካልወሰድናት በስተቀር ይሻትለን አረው በግድም ቢሆን መውሰድ ነው

ባለፈውም ደህና ነኝ እያለች የተፈጠረውን አይታቸዋል አይደለ አይ እናንተ እኮ ምን እንደተፈጠረ ስላላወቃችሁ ነው አልገባኝም እማናውቀው ነገር አለ አዎ ናሆም ሲመጣ ቢነግራችሁ ነው የሚሻለው ምንድን ነው ሰናይት ታስጨንቅኝ የናሆም ቤተሰቦች ምሩ የልብ ኬዝ እንዳለባት አወቁ የፈራሁት ቀን ደረሰ ከመጀመሪያውም ናሆማ ንገራቸው ብየው ነበር እና የናሆሜ እናት በዛ ምሩን ተናገረቻት

ከዛ በኋላ ምሩን በቃ ከፋትና እኔ ጋር ልታድር መጣች። ወይኔ! እና አብራችሁ እኔ ጋር አትመጡም ነበር እንዴ? አስቤ ነበር ግን ደግሞ እዛ እንግዳ ባለበት ቤት ሌላ እንግዳ አሉንም ብላ ነው። እንደው ዝም ብላ ስትጨነቅ ነው እንጂ አሁን እሷ ለእኔ እንግዳ ናት። ከዛ እኔ መድኃኒቷን ላመጣላት ወጣው። ለካ እሷ ስትነሳ አዙሯት ትወድቃለች። ወይ አፈር በበላው! እና ባዶ ቤት ወድቃ ጠበቀች። አሁን እኛ ሰው ነን፣ እሺ። በዚህ ሰዓት እንኳን ያሉናት

በቃውን መረጋጋትና ሆስፒታል ቼክ እንድትደረግ ማድረግ ነው ያለብን። ናሁም ቅዱስ ሊሸኝ ቶ ቀረ መጥቶ ነበር እንዴ? አዎ ቅዱስ እኮ ነው ያመጣ እና እንዴት አልደወለልኝም? አይ እሱም ደንግጦ ነበር። ለዛ ነው እስኪ ነው ተነሳች

እንደዛ ትበል። በቃ ደግሞ ያው ባለፈ ነገር መወቃቀስ ምንም አያደርግም። አሁን ምን ማድረግ እንዳለብን ብናስብ መልካም ነውስሽ እንዳነረብሻት አዎ፣ በቃ ትንሽ አረፍ ትበል።

ሄው ነውእን የስ የሚጣፍጠው መድኒት እንዴ አሁን ማንም ስለሌለት ሁሉንም ውስደዋለሁ። በመኮ ስሮሪ ስትሮቨሪ የሚለው መኒት አሁን ሁሉንም ስጅ

ያረክሽ ነበር ምንም ምንም አላረኩም ምን ያረክሽ ነበር እስኪ እጅሽ ምንም አላረኩም ምንም አላረኩም ብቻ ይልሽ እንደ ባለፈው የሆነ ነገር ወስደሽብኝ እንዳይሆን ቆይ እኔ አንቺን እቃ ምን ወስድ አለኝ ምን ማለት ነው ምን ወስድ አለው እና እዚህ ክፍል ያንቺ እቃ አለ ቆይ እያስቀመጥሽው ነገር ረሳሽው እንደ አንቺ ደግሞ ምንድን ነው ያስቀመጥኩት ተናገሪ አረ እንደሱ አይደለም እኮ እንደሱ አይደለም አይደለም ምንም የማውቀው ነገር የለም

ይኸውልሽ ቤቲ፣ ለማንኛውም አትለሳለሽ። ሂጂ ቀጥ ብለሽ ሳሎን ተቀመጭ እዛው። እንደዚህ ብንፋጠጥ ይሻላልሽ ን ቤቲ እና ለምዬ እንዴት ናት? ደህና ናት እግዚአብሔር ይመስገን። ከሄደሽ በኋላ ስለ